ይህ ቪዲዮ ካርድ መሙላት ለሰለቸው ለሁሉም የሚሆን ቪዲዮ ነው። በተለይ ለተማሪዎች፣ ለኔትወርከሮች እንዲሁም ደግሞ የተለያዩ ስራዎች ላይ እየሰራችሁ ኦንላይን እየሰራችሁ የምትገኙ ይህንን አፕሊኬሽን ነፃ ኢንተርኔት እንዴት መጠቀም እንችላለን። እስካሁን ድረስ ካርድ የሞላችሁ እንዴት መሙላት ሰልችቷችሁ እንደሚሆን ተስፋ አድርጋለሁ። እና ዛሬ ነፃ ኢንተርኔት እንዴት መጠቀም እንዳለብን በአፕሊኬሽን አሳያችኋለሁ ማለት ነው። ይህን አፕሊኬሽን እንግዲህ ፕላይ ስቶር ላይ በመግባት ማውረድ እንችላለን ማለት ነው። ፕላይ ስቶር ላይ ገብተን ሰርች ባሯ ላይ እንሄዳለን። ከዛም ሀንድ ሰም ፋስት የምትለዋን አፕ ማውረድ እንችላለን ማለት ነው። እኔ ግን ስላወረድኳት በመግባት አሳያችኋለሁ። ሀንድ ሰም ፋስት እንግዲህ ካወረዳችኋት በኋላ ይህች አፕሊኬሽን ነች። እሷን በመክፈት ምን ታደርጋላችሁ? ስታርት ታደርጉታላችሁ ማለት ነው። ከዛም ያው በዚህ መልኩ ኮኔክት ይሆናል። ከዚህ በኋላ ደስ ያላችሁን ፓርቲ እየገባችሁ መጠቀም ትችላላችሁ። ስትፈልጉ ቴሌግራም መጠቀም ትችላላችሁ። አይው ኖቲፊኬሽን እየገባልኝ ነው። ይህንን ስታረጉ ግን ሲሙ ዳታ በሌለው ሲም ታረጉታላችሁ ማለት ነው። በዚህ መልኩ መጠቀም ትችላላችሁ። ይህን ሁሉ አድርጋችሁ ያልሰራላችሁ ሰዎች እንዴት አይፒ አድሬስ መርጣችሁ ኮኔክት ማድረግ እንዳለባችሁ አሳያችኋለሁ። ኮሜንት ላይ ያሳውቁኝ። ከዛ በፊት ግን ሰብስክራይብ እና የዶል ምልክቷን አትርሱ። ምክንያቱም ሌሎችም እንደዚህ አይነት ቪዲዮዎች ስለቅ በቶሎ እንዲደርሳችሁ ይህን አድርጉ።